ሰላም ሰላም የተወደዳችሁ እና የተከበራችሁ የብሩ ፈርኒቸር ቤተሰቦች እንዴት ናቸው? ሰላም ናቸው። ዛሬ ደግሞ ጠፋ ብለን መተናል። በተለያዩ አልጋዎችና ኮስሞቲክሶች መተንላቸዋል። ይህንን ቻናል ላይ ሰብስክራይብ በማድረግ የቤተሰቦቻችን አባል ሁኑ። ዛሬ የሚያማምሩ አልጋዎች ይዘንላችሁ መተናማን ነው። ሰሞኑን በጣም የሚታዩ አልጋዎች አሉ። ይህን እናሳያችሁ። ይሄ ሜትር ተሰማኒያ ነው። ሜትር ተሰማኒያ በሁለት ኮመዲ ነው። እዚጋ ኮመዲ ነው ያለው እዚች ጋር ሞባይላችሁን እና አንዳንድ መጽሐፋችሁን ቁጭ ማድረግ ይቻላል። ይሄ ቴክነሱ ራሱ በጣም ወፍራም ነው። የዛሬው አልጋ ይለያል። በጣም የሚያምር አልጋ ነው። በጣም ወፍራም ነው። ይሄ ቴክነሱ ስድስት ስፋት ነው እና ህኒ መሳ ዛሬ እስተዋጋ ዝርዝራችሁ ነው እየነገርኳችሁ መሄዱ ማን የዚህ ሜትር ተሰማኔ አርባ ሺህ ብር ተውለ ኮመዲኖ ጋር አርባ ሺህ ብር ነው። ተተመቻችሁ ላይ ሰብስክራይብ እያደረጋችሁ የቤተሰቦቻችን አባል ሁኑ። እዘዙን ያላችሁበት ቦታ እናደርስላችኋለን ማለት ነው። እቺ ደግሞ መልበሻ እቺን ትመስላለች። አንዳንድ ኮስሞቲክሶች እዚች ይቀመጣሉ እና እዚጋ መሳቢያ አለው። መሳቢያው ራሱ ስራይደር ነው። ምንም ጉልበትም አይፈልግም ማለት ነው እና ይህን ይመስላል የዚህ ዋጋ 13 ሺህ ብር፣ 13 ሺህ ብር በጣም ባስተያየት ነው። እየሰራ ነው ያለ ነው እኛው ራሳችን እና ስለሆነ የምንሰራው በጣም ባስተያየት ነው። ብሩ ፈርኒቸር ብላችሁ ዘዙን የሚያማምሩ እቃዎች እናሳያቸዋለን ማለት ነው። አሁን ይሄ ቁም ሳጥን ነው። ይሄ ሁለት ሜትር ታርባ በሁለት ሜትር ካምሳ ነው። ወደ ላይ ቁመቱ ሁለት ሜትር ካምሳ በሁለት ሜትር ታርባ በጣም ሰፋፊ ነው። በሩ ራሱ ስልሳ ነው ይሄ ስፋቱ፣ እና ይሄን ይመስላል። የማጠፊያው ራሱ ራሱ የሚመለስ ነው ራሱ እየተዘጋላችሁ የሚሄር ነው ማጠፊያው ራሱ፣ እና ይሄን ይመስላል መስላል። ይሄ ኮንፎርት ቦታው ይሄ ደግሞ እዚህ ጋ ሱፍ መስቀያ ያለው ተስር መሳቢያዎች አሉ ሶስት መሳቢያዎች አሉት። እዚህ ጋር ሱፍ መስቀያ ያለው እዚህ ጋር መደርደሪያ አለ እና ያን ይመስላል። ማጠፊያው ራሱ በጣም ራሱ እየተዘጋላችሁ የሚሄድ ነው አያችሁ። ጉልበትም አይፈልግም። በጣም ጠንካራ ነው። የዚህ ዋጋ በ40 ሺህ ብር ሁለት ሜትር ታርባ በሁለት ሜትር ከሃምሳ ነው ያው በሩ አራት ተከፋችሁ፣ በጣም ትልቁ ቁም ሳጥን ነው፣ 40 ሺህ ብር፣ በጣም ያምራል። ብሩ ፈርንቸር ያሉበት ቦታ እናደርስላችኋለን። እዘዙን። ዛሬ የአረፋ ገበያ፣ የአረፋ ገበያ ስለሆነ እንግዲህ ጫጫታም አለ። እዘዙን እንላለን። ብሩ ፈርንቸር ይለያል። ታፔላውን አሳያቸው።